አውሩ ለምን ቀነስ እናንተ ይታያችኋል፣ እየጠፋች ነው አለውኝ። ጠፋሁ እንዴ?

አልመቼኛ ላይ የጠፋው ነኝ። በነገራችን ላይ በቀደም ግምት ለገመታችሁ ሰዎች እንግዲህ ብዙዎቻችሁ ትክክለኛውን ግምት አግኝታችሁታል። ተስማሙና 25 25 ምርም ቢሆን ለቤተሰቦቻችሁ ካርዱን ልካለው ቃሌን እንድጠብቅ ማለት ነው። ለምን አንድ ሰው አይደለም የገመተው ብዙ ሰው ነው። ደስ ሲል፣ በጣም ብዙ ሰው ነው ያለው። እግዚአብሔር አሁንም ያብዛል። ያው እኔ ስላልዞርኩ ነው እንጂ በጣም ብዙ ሰው ነው ያለው።

ኩራዛ ሳውቲ ማን ማን እንደገመተ እኔም አለሁበት ማለውበት። እሺ፣ እውነት ለመናገር ብዙ ናቸው የገመታችሁ። እንግዲህ እኔም ቃሌን እንድጠብቅ 25 25 ብር ቢሆን አካፍላለሁ። ሰ 30 ያላችሁ ሰዎች በውስጥ ስልክ ላኩልኝ። ቤተሰብ ማለት ነው።

ወይ ከተግል አይባሉስ አስራቴን በፍራቴን ካለ ብሎ ለቅዱስ ሚካኤል ዝዱ መጥቷል። አራት ሺ ብር አስራት በፍራት አስራት በፍራት እኮ